ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ሰፊውን የኦሮሞ ህዝብ የሚያገናኘው የእሬቻ በዓል እነሆ ከቀናት በኋላ ይከበራል። የአብሮነትና የእርቅ እሴት ባለቤት የኦሮሞ ህዝብ የማንነት መገለጫ የሆነው እሬቻ የዘንድሮውን አከባበር አስመልክቶ የኦሮሞ አባገዳዎች ህብረት መግለጫ ሰጥቷል። በዚህ መሰረትም የዘንድሮ እሬቻ ሆረ ፊንፊኔ መስከረም 24 እንደሚከበር ተገልጿል። እሬሲ በረከና በረኩመላማፊ ኩረሰዴቲ ኩኒ ጉያ ድግደሚ አፉር የዘንድሮው የኢሬቻ በዓል በመስከረም 24 በሆረ ፍንፊኔ ይከበራል። እንደ ኦሮሞ ህዝብ የዘመን ምልከታ ይህ ቀን ቅዳሜ ሲውል ቀኑ እጅግ በጣም ተመራጭ የሚወደድና ትልቅ ትርጉም ያለው ነው። በዚህና ተወዳጅ ተመራጭ በሆነ ቀን ታዲያ ሆረ ፍንፊኔ በድምቀት እናከብረዋለን። ጉያ ሰፌፈናት ጉያ ሆደት ፍንፊኔ ረት ጉያ ድግደሚ አፉር ከንከበጀም የገዳ ስርዓት አንዱ አካል የሆነውና ለኦሮሞ ህዝብ ትልቅ ትርጉም ያለው ኢሬቻ በአል ሌሎች ወንድም ህዝቦችን ባሳተፈ መልኩ ይከበራል ያሉት አባ ገዳ ጎበና ሆላ ኢሬቻ ሆራ አርሰዴ ደግሞ መስከረም 25 እንደሚከበር ተናግረዋል ዊርቱ ሲያሰ ሲርና ገዳ ሆራ አርሰዴ ትረት የገዳ ስርዓት እምብርት በሆነችው ቢሾፍቱ የኦሮሞ ህዝብ አብዝቶ የሚወደው በተስፋ የሚጠብቀውና የሚናፍቀው ኢሬቻ ሆራ አርሰዴ በመስከረም 25 እሁድ ቀን ይውላል እንደ ኦሮሞ የዘመን ምልከታም ይህ ቀን የበረከት፣ የመትረፍረፍ፣ የድል ቀን ነው። በዚህ በተቀደሰና በተባረከ ቀን የኢሬቻ በዓል በቢሾፍቱ ሆራር ስዴ ላይ ይከበራል። ጉያ ድልበታ ጉያ ዲግደሚሸን ሆራር ሰጂ ትረት ከባጃማ የ2018 ኢሬቻ በዓል የኦሮሞ ህዝብ ቀድሞ በሚያከብርባቸው ቦታዎች ሁሉ እስከ ጥቅምት 30 2018 እንደሚከበርም አባገዳ ጎበና ሆላ ገልጸዋል። ኡመኒ ኦሮሞ ከናዊፊ የኦሮሞ ህዝብ በየዓመቱ በጉጉትና በናፍቆት የሚጠብቁት የኢሬቻ በዓል ዘንድሮም ከዚህ ቀደም በሚያከብርባቸው ቦታዎች ሁሉ እስከ ጥቅምት 30 2018 ድረስ ይከበራል። የፍጥረታት ሁሉ ፈጣሪ ለዚህ በዓል በሰላምና በጤና ያድርሰን። ኑና ጋው ኑናጋው ኢሬቻ፣ የኦሮሞ ህዝብ አንድነቱን የሚገልጽበትና ሰላሙን የሚጠብቅበት ስለሆነ ሁሉም በዓል ወደሚከበርበት ስፍራ መጥቶ ይህንን ድንቅ እሴቱን ለዓለም ህዝብ እንዲያሳይ ጥሪ ያቀረቡት ደግሞ የኦሮሞ አባገዳዎች ህብረት ሰብሳቢ አባገዳ ወርቅነ ተሬሳ ናቸው። አከዱፍተኒ ወሊኒ ሬምፈኑ አከወሊን ሚልኬሲኑ አከወሊን በሬኑ ሁላችሁም መታችሁ አብረን የኢሬፈና ስረ ስርዓት እንድናደርግ ጥሬን አቀርባለሁ። ኑ በጋራ እንድመቅበት ኑ በጋራ እንዋብበት። ቦታውም ሰላማችንንና አንድነታችንን የምንሰብክበት ስፍራ ነው። በሰላም መታችሁ እንድትመለሱም ይሁንላችሁ። በዓሉ የስኬት እንዲሆኑ እመኛለሁ። መልካም ጉዞም ይሁንላችሁ። በዓሉ ለሀገር ግንባታም የበኩሉን እንደሚወጣም እናምናለን። ሆራ ቡላ ቀዳም ቁፋ የዘንድሮ የኢሬቻ በዓል ብዙ ትርጉም ያለው ነው ያሉት የህብረቱ አባላት የኦሮሞ ህዝብ አንድነቱንና ባህሉን በማሳየትና ከሌሎች ወንድም ህዝቦች ጋር በጋራ ባህላዊ እሴቱን ጠብቆ እንዲያከብረው ጥሪ አቅርበዋል።